ወድ ቤተሰቦች የተመለሽ ይመጥች ያለው ተመልሽ፣ አንድ የገረመኝ ነገር ቢኖር ማለት ነው። እውነት እናንተም ተገረመው ማለት ነው። እና ኮሜንቱ ሁሉ ሩታ ሩታር ነው። በጣም ቆንጆ ናት። እውነት በሩታ የማይቀናባት ሰው የለም። እናንተ ጉድ ከምሬ ነው። ግን ለሰው ልጅ ቅናት በጣም መጥፎ ነው። እውነት በሽታ ነው ማለት ችላለሁ እኔ እንደኔ እንደኔ ሳስበው ቅናት በጣም በሽታ ነው ማለት ነው። እዚህ ጋር ሩታዬ እንደውም አሁን ምን አይታችሁ፣ ሩታ ብዙ ወዳጅ ተቀይሮባታል። በአሁን ሰዓት ራሷን የሚወዱ እራሱ አሁን ሚስጥርዋን ወደ ውጭ እያወጡባት በጣም እየጎዷት ነው። በመጀመሪያ ብታዩ ምን ትሉ ነበረ? ሩታዬ ሚዲያ ላይ ከመጣች ሁኔት አንድ ቪዲዮ፣ የተለቀቀ ቪዲዮ እንደውም ካስታወሳችሁት አብረሽ የልዱ ጋር እየሄደ ማለት ነው እሱን ቪዲዮ ወርዳችሁ እዩት። በአንድ ቀን ብቻ ማለት ነው። ሁሉም የሚለው ልጅቷ ስታምር፣ ሩታ ስታምር፣ ሩታ ስታምር፣ አብርሽና ሩታ ይጣመሩ፣ አብርሽ የፍቅር ጥያቄ ያቅርብላት ነበረ የሚለው ማለት ነው። እና አሁን እንደውም የሩታ ብዙ አይደለም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዝብዝ ትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦች፣ በዚሁ አጋጣሚ ጣፋጭዬ እንግዲህ ቻናዋ ተዘግቶባታል። የሰው ክፋት በጣም ነው የሚያስጠላ ና የሚያናድድ ማለት ነው። በዚህ ናክል ክፋት ሰው አይደለም ስምንት ሺህ ሰብስክራይብ አይደለም አንድ ሰብስክራይብ ለማግኘት በጣም ድካም ነው አለው እና ዩቱብ ማለት በጣም ልፋት ነው። ግን ጣፋጭ እንኳን የተለያዩ እህቶቼ እኔም ከኔም ጭምር ብናጠፋ እንኳን ጥፋታችን በሌላ ነገር መቅጣት ነው እንጂ ይህን አክል ቻና ማዘጋት፣ እኔ እንጃ በጣም ነው የሚከብደው። እኔ ሰው ምን አይነት ልብ እንዳለው እኔ አላቅም። እኔ እውነት ነው የምናገር፣ ልቤ በጣም የተሰበረው ማታ ራሱ ርከርድ ስታደርግልኝ በጣም ያዘንኩት እውነት እና ለማንኛውም፣ ሊንኳን ቢን እያደርጋላችኋለሁኝ እና እየገባችሁ ደግሞ ሰብስክራይብ አድርጓት፣ የኛ ድንቅ እህቶቼ የነበረችበት እንደምትመልሷት ተስፋ አድርጋለሁ ማለት ነው። በእናንተ መቼስ ተስፋ አልቆርጥም የኔ ጠንበለሎች ማለት ነው። ሁላችሁም እየገባችሁ ሰብስክራይብ እንድታደርጓት እፈልጋለሁ። መልካምነት ለራስ ነው፣ አይከፈልበትም። እውነት አንድ ሰብስክራይብ ማለት በጣም ትልቅ ዋጋ አለው። በቃ በጣም ያስከፈላቸዋል። ያለ ዋጋ አይደለም የሚመጣው ማለት ነው። በተለይም ደግሞ እስከ አንድ ሺህ እስከምንገባ ድረስ በጣም ያደግማል በጣም ሲጠምር እንደውኛ ቅንቅን እህቶች መልካም መልካም እህቶች በሩታ በአብርሽ እህቶች ያገኘናቸው እህቶች ነው እንደዚህ ደረጃ ያደረሱን። ብቻ ለእነሱ ደግሞ ለሀይረ ጄዛቸውን ይክፈላቸው። በዚህ ልክ እኔ እንጃ የሰው ልጅ ሰርቶ ሲለወጥ ያስደስታል እንጂ ለምን ሰራ ለምን ተለወጥክ ተብሎ እንደዚህ ነገር በጣም ይደብራል። በቃ የሰው ልጅ ማያጠፋ ነገር የለም እና ጠፋ ይሁን እንበድላችሁ ያለን ይሁን ግን ያንን ጥፋታችን በእንደዚህ ነገር ሳይሆን በመልካምነት በተለያዩ እህቶቻችን አሉ በምክር ነገር በኮሜንት ተመለሽ እንኳን ብላችሁ ብትሉ በጣም መልካም ይመስለኛል። ግን ከመሬት ተነስቶ የሰውን ቻና ማዘጋት ማለት በጣም ይከብዳል እና ሲቀጥል ደግሞ በሩታ በኩል ስመጣ ለሰው ልጅ መልክ ምንም የሚያደርግለት ነገር የለም እና ሩታይም ደግሞ ምንም የሚወጣላት ነገር የለም። እውነት ከቁመና ቁመና፣ ከጸጉር ጸጉር፣ ሁሉም ነገር አሟልተው የሰጣት ልጅ ናት እና ለሰው ልጅ ደግሞ ዋናው ነገር አህላቅ የሰው ፍቅር፣ የሰው መውደድ፣ በቃ ከምንም በላይ የሰው ፍቅር ካላችሁ ትኖራላችሁ። መልክ ምን ያደርጋል? ነገም ቆንጆም ሆነ ፉንጋም ሆነ ምንም ሆነ ያቺ ሞት አትቀርም እኮ። ሁላችንም እኮ ያቺን አፈር ነው ምንነካት ማለት ነው። ቆንጆ ነው ዛሬ የተለየ ነገር ይሰጠው የሚባል ነገር የለም። እቺ ፉንጋ ናት የተለየ ነገር ይሰጣት አይባልም። ወይም ቆንጆ ስለሆነች በወርቅ ትተኛ አይባልም። እና ሁሉም አንድ ነው። የሰው ልጅ ማለት ከአላህ ጋር መሻረክ ነው ይሄ ነገር ማለት ነው። ሁላችንም አሳምሮ ነው የፈጠረን ማለት ነው። ሩታም ለራሷ ቆንጆ ናት፣ ጽጌም ለራሷ ቆንጆ ናት። እና ጽጌ ቆንጆ ብትሆን ማለት ነው የእሷን ስም ስላጠራችሁ ወይም የእሷን ስም ስላልተኮመጠ እዚህ ጋር ጽጌ ቆንጆ ናት። ሩታ ሩታ እና የሰው ወዳጅ ይስጠን። እውነት ከምንም በላይ የሰው ፍቅር ይስጠን። ሩታዬ እንደውም በአሁን ሰዓት ብዙ ወዳጅ የላትም። ወይ የመጀመሪያ ጊዜ ብታዩ ነበረ ማለት ነው እኔ እሱን ቪዲዮ ሳየው እስካሁን ድረስ እገረምበታለው በነገራችን ላይ የሰው ልጅ ሁሉም ይለወጣል ማይቀየር አንድ አላህ ነው አላ ብቻ አይጥላቸው አላ አይቀየርባቸው እንጂ ብዙ ሰው ተቀይሮባቸዋል በአብሮሽና በሩታ በአሁን ሰዓት ሞር እንኳን እነሱን የሚወዱ እነሱን የሚያደንቁ፣ በቃ አስመሳይ ሆነው ነው እነሱን የሚጎዷቸው የእነሱን የነበራቸው ከዚህ በፊት ሚስጥር ያወሩትን እና ያላረጉትን ነገር አረግን እያሉ ብዙ ሚስጥር እያወጡባቸው ነው። እንግዲህ ሰው ሲገለበጥ እንደዚህ ነው። አበሻ አይገለበጥባቸው ማለት ነው። የኛ አበሻ ሲወድም አንዴ ነው፣ ሲጠላም አንዴ ነው። ግን ሆኖ አሁንም ራሱ በቃ እውነት ለመናገር እኔ ልጅቷን እደግፋታለሁ። ለምን ብትሉ ኮሜንት ሁሉ ሩታ፣ ሩታ፣ ሩታ። የትኛውን ቤት ብትገቡ፣ የትኛውን ቪዲዮ ቢለቀቅ፣ የሩታ ስም ነው በብዛት ያለው ማለት ነው። እና ለዛ ቅር ብሏታል መሰለኝ እህታችን ጽጌ። ለምን አልተጠራችም ጽጌ አልተመጋገዘችም? እዚህ ጋር እድሏ ነው። ማንም በማንም እደል አይኖርም። ለሩታይም ደግሞ የሰው ፍቅር የሰጣት በቃ እሷ አንድም መልካም ስለሆነች ለምንም ነገር ጎበዝናት። በቃ ብዙቸውን ቀይራለች። እውነት በሩታ ብዙ የተቀየሩ ሴቶች አሉ፣ ብዙ ጀግና የሆኑ በቃ ተስፋ አልቆርጥም እሷ ሳረገች ወይ እስከሚሉ ድረስ ብዙ ማውቃቸው እህቶች ያሉ እና በእሷ ደግሞ በጣም ትምህርት ትሰጣለች። እውነት እዩልኝ ስሙልኝ አትልም። እንደውም በተለያየ ነገር አሁን እኔ እንጃ እውነት ለመናገር ከጽጌ ከተጨመረች በኋላ ሩታ በጣም ተቀይራለች። በጣም እንደ በፊት ምናየት ልጅ አይደለችም። ለምሳሌ አለባበስዋ ብትሉ አነጋገርዋ እኔ አብረሽና ሩታ እንደው ቪዲዮ ሲሰሩ አይደለም አይደለም፣ ለደስታ እንኳን አንድ ቀን እንደዚህ ጭፈራ ሲጨፍሩ አይቻቸው አላውቅም። እና ከአንድ ሰው ከጥሩ ጓደኛ ከዋላችሁ ጥሩም ነገር ታፈራላችሁ፣ ከመጥፎም ጓደኛ ከዋላችሁ መጥፎም ነገር ታፈራላችሁ ማለት ነው ነው እንደውም በአሁን በአሁን ሰዓት እኔ እኔ እንጃ ብዙዋችን ራሷ አለባበስሽን አሳምር እያለ እየመከርናት ነው ለሩታ እና ይሄ ለምንድን ነው በቃ እንደ ሰው እንደ ጓደኛችሁ ነው እንዳያችሁት ነው። አሁን እናንተ እኔ ላይ ለምን እንደዚህ ተናገርሽ አትበሉኝ። እኔ ትክክል ነገር ነው የተናገርኩት። ሩታ እራሱ በወዳት ባደንካት ያለባትን ነገር ወደኋላ ኋላ አልልላትም። ለምን አሁን ብታጀራ እያለች እና ሸገር እያለች አለባበሱ አንድ አይደለም። እውነት በጣም ተቀይራለች። በጣም እኔ እንጃ። ሩታ ብታጀራ እያለች በቃ ሚስማርት የሆነች ልጅ ምንም እንደዚህ አይነት ነገር ማናይባት ነገር እኔ ብዙ ብዙ ነገር እያየሁባቸው ነው በአብሮሽና በሮታ ከጽጌና ከዳኒ ከተጨመሩ በኋላ ማለት ነው። እና ለሰው ልጅ እምልላችሁ ፈልጌ ነው። መልክ ምንም ነገር አያደርግም። ከሁሉም ነገር ጸባይ ማስታወል የሰውን ፍቅር በቃ ሰው እንዲወዳቸው ለሰው ጥሩ ነገር ለሰው መልካም ነገር ሆኖ ማለት ነው። አንዳንዴ እንዳላያችሁት ነው እናንተ። በእርግጥ የሚመጣ ነገር ነው የምታዩት ወይም ለሀያ ደቂቃ ለሰላሳ ደቂቃ ያክል ቪዲዮ ነው የምታዩት። ከስተ ጀርባ ከካሜራ ጀርባ ማለት ነው የራሳቸው የሆነ ሁላቸውም የሚያማምር ነገር አላቸው። በቃ የከሌ የከሌ ያለ እኔ ደስ የሚል ነገር አላቸውና ሩት ቆንጆ ባትሆን ደግሞ የሰው ፍቅር አላት የሰው መውደድ አላት። እንዴ እኔ የፈለገ ፉንጋ ልሆን ምን አገባኝ እኔ በመልክ ያላድርበት በመልክ ያልበላበት በመልክ እንጀራ አልዘረጋበት እና የሰው ፍቅር ይስጠኝ። ሰው ከወደደኝ እንዴ፣ ከምንም በላይ ሰው ይኑርልኝ እናንተ። እኔ እንጃ የማይባል አባባል ነው የምጠይቁት፣ ማለት ነው። ለማንኛውም እንደ ሮታ ፍቅር ይስጠለሁላችንም ማለት ነው። ሮታ ማለት በጣም ድንቅ ልጅ፣ መልካም ልጅ ስለሆነች ነው። ሰውም ይወዳት እስከ መጨረሻው የምናደንቃት እሆነ ለመናገር እስካሁን የሚጋፈጡላት እህቶች አሉ። ብዙ ብዙ የፈለገ ነገር ብትሆነኛ ሩታና እንጠላም የሚሉ ልጆች አሉና ያንን አይተን ነው እንጂ መልክ ለሰው ልጅ ምንም ነገር አያደርግለትም ለማለት ፈልጌ ነው እና ለማናችንም ለሁላችንም አላህ መልካም ያደርገን ያንመጥፎ ነገር ከመቶ ንግግር አላህ ይጠብቀን፣ መጨረሻችንን ያሳምረን። ብቻ ዘመኑ በጣም የከፋ ዘመን ነው እና የነበረን ቆይታ ይሄን ይመስል ነበር። ባይ ባይ